ይሄ አሁን የምናደርገው ውይይት እኔ አይቼውም የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም የሚሳተፉት በኢህአደግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር፣ መወያየት መቻሉ ትልቅ እርምጃ ይመስለኛል። እና ይህንን ስላዘጋጃችሁት በጣም አመሰግናለሁኝ። ሁለተኛ በ ብሔረሰብ በሚባለው ቃሉን ስለማልወደው ነው። እንዲህ እንዲህ ምሎ ምናልባት ነገሩን በተጨባጭ ለማየት እንዲረዳል በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸው አልንመስልም። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው፣ ስማቸውን እያነሳን ለመወያት እንችላለን። ነው መወከል የነበረ ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም አልነበረም። ነፃ ውይይት ነገጻ ጋዜጣ አልነበረም። የፈለገ ምናልባት ቢናገርም አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት በፖለቲካ ድርጅት የሚሆን አልነበረም። ስለዚህ እያለ ያልተወከለ የለም እያለ ያልተወከለ ኔ የማቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት፣ ኤድሀቅ የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ ባለመወከሉ እኔ ለራሴ ቅሬታ አለኝ። አባልም አደልሁም። እንደውም ፍቅርም የለኝ ከዛ ጋር ድርጅት ጋር ኤድሀቅን፣ እንደት ነው ያየነው? በእኛ በኩል የደርግ ሸንጎ ሶስተኛ ጉባኤ ይሄ የመጨረሻ የነበረው ጉባኤ እሱን ተቀብሏል ኤድሀቅ እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዜሽን የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አጎጅ ወዲያውን ሁለት ቀንም አልሰጡንም። ምንድን ነው እየተሰራ ያለው ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። ወዲያውኑ ጦርነትን ያጎጁ እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በፍጹም በምንም አይነት መንገድ አላሳዩም እና ኦዘ ወይስሩ በተከታታይ እያስታወቅነው ነገር ቢኖር ምንድን ነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር። በእኛ በኩል ይቀርብ የነበረው እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገራቸው። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይም እያስፈራራ እንትን ማድረግ ይችላል ማለት አይደለም። የሆነ ትንሽ ቡድን ተደራጅቶ እኔም በዚህ ቦታ ካላስቀመጣቸውኝ እ እንደዚህ ካላረጋቸውኝ ጠመንጃ መምዘዜ ነው ካለ ጠመንጃ መምዘዝ የሚያስፈራ ኮዝ አላማ እስካለ ድረስ ነው የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ጥቂት ወን በደንብ ቢጀምረው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ ነው የሰላም የዴሞክራሲ እና የተለያዩ ጥያቄዎች እስከተነሱ ድረስ የሰላም ና ዴሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊ ና በዴሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየሰ ነው። ስለዚህ የትጥቅ ትግል አስፈላጊነት ቦታ የለውም። በህብረተሰቡም ደረጃ ቦታ የለውም። ምክንያቱም ፍላጎቱ ማንም ሰው በሰላማዊ መንገድ ማራመድ እስከቻለ ድረስ በህዝብ ምርጫ፣ በጦርነት እንትን ማድረግ የሚፈልግ ከሆነ ዘንድ ይሄ የዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰውን በጦርነት መንገድ ነው ትሪት የምታደርገው። እና እነኚህ ሰዎች የደርግን የጦርነት አዋጅ ተቀብለው ሲያልቁ የመጨረሻው እንትን አዋጅ ደርግ ሲወድቅ ወዲያ አሁኑ እነሱ ራሳቸው ጦርነት ማወጃቸው ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላቸው አሸና ተብሎ እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዴሞክራሲ ኮንፈረንስ፣ የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባ ድረስ በለንደን ኮንፈረንስ አልቋል፣ አብቅት ከዛ ወዲያ ሰላም አቅጣጫ ይዘናል። በዚህ የሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግ ጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማጎጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንድ ማድረግ አይቻልም በሚል ነው እያስቀመጥ ነው። እንግዲህ በኮንፈረንሱ የተለያዩ ብሔሮችና ብሔረሰቦች ተወካዮች ነበሩበት። ሁላችንም እናውቀው ነው መሰለኝ ግን ምን አለ፣ የሁሉም ነገር ተወክሎ የአማራው ብሔረሰብ የሚወክል ግን የለም የሚል እንደዚህ አይነት ነገር ይሰማል። እንዴት እናየዋለን? ይህ ነገር እንዴት ታይታላችሁ? ትግሬው ነው የሚወክላል። ኦሮሞ የሚወክሉ ደግሞ የተለያዩ ድርጅቶች ነበሩ፣ ከምባታው፣ ሀዲያው፣ ሲዳማው፣ ግን የአማራው ግን የለም የሚባል አባባል ስለሚሰማ ይሄ እንዴት እናየዋለን? ይሄ አማራ የሚለው ነገር ምንነገር መነጋገር ያለብን ጉዳይ ይመስለኛል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም፣ አማራ የሚባል ነገር እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም እዚያ አባይን ሲሻገሩ ያለው አለ። ጎንደር ያለ ሰሜን አለ። አርማጭሆ፣ ወልቃይ፣ ጸገደ አለ። ሸዋም እንኳን ትንሽ ዋጋ ስንመጣ ነት ጠራ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያህል ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር፣ ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ነው ዘር አደል አገሩ አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው ወይ እንደዚህ ነው የሚል ሰው የለም። መንዜ ነው ከመንዜም እንኳን ይከፋፍላታል። ላይቶ እቺ እንኳን ትንሹ አመራ ቤቴ እንኳን ወይ ላይ ቤት ወይ ታች ቤት ይላታል። እሷ ነው እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው፣ በአካባቢው አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን እወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያሰውይ ችግር ያለበት ሰውዬ ይሄ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም አንድ ጥያቄ ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ካሁን በፊት በኢትዮጵያ ብሔሮች፣ ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ደገኛ ማለት ነው እንጂ የአማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። እኔ ከዛ ጋራ አይገናኝም ነው ያልከው። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ፣ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይሏለሁ? አይደለሁም አደለሁ ይለኝ። ምንድነህ ታዲያ? እስላም ይለኝ። ቋንቋ ምንድን ነው? አማርኛ። በመቶ በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው አርሲም ብንሄድ ያው አማራ እንደ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ፣ የአንድ እንደው መኖሪያው የተወሰነ ኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ ብባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው በጣሊያን ጊዜ በአምስቱ አመት ጣሊያን ኢትዮጵያን ሲከፋፍል በጎንደርን ወሎም ጎጃምን ሰሜን ሸዋን አንድ ላይ ያደረገና አማራ አለ ያ ብቻ ነው እንጂ እነዚያ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ ከበጌንድር ጋር የበለጠ ግንኙነት አለው። በጌንድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል። ከሸዋ ጋራ እንደ ትንሽ ይቀፈዋል። አማርኛ ተናጋሪ መሆኑ እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው። የሌለ ነገር ነው። እዚህ ሀገር አሁንም የለም። አለመኖሩ ደግሞ ደሞ ለኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው። አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካ ነገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለ። አንዳንድ ነገሮች እንትን ለማለት ነው። በመጀመሪያ ደረጃ ይሄ አማራ የሚባል ሕዝብ አለ የለም የሚለው ላይ ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሄረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የለ። በዚህ ከተሄደ ትግራይ የሚባል ነገር የለ። አንዱ ሽሬ ነኝ ይላል፣ አንዱ አዷ ነኝ ይላል፣ አንዱ እንደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርገው ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስናምሮ አለ። እነኝህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳለ ሪጅናል የሆኑ ልዩነቶች እና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ። አንድ ኦሮሞ የሚባል ነገር አለ። አንድ አማራ የሚባል ነገር አለ። ይሄን ስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል። ከዚህ ከሸዋ እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላል። ለዚህ ያም ሆኖ ግን የአማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ ማይታየኝ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር አማራና ስላም የሚባል ነገር አለ ወሎ ውስጥ። እሱ የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው። እና በሂደት ቋንቋ ምናምኑን እያጠፋ እናንትን እየሆነ የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብለው ይለያል። ኦሪጂናል የገነኛ ሰዎች በፊት ኦሮሞ የነበሩ ናቸው። የእጁ ወዘተ ወዘተ አካባቢ በተረፈ ግን ጎንደሩ አሁን ለምሳሌ እስላምና ማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖመን ያለው። ጎጃም እንደዚህ እስላምና ማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይነት የለም። በእርግጥ ግን መንዝ መንዝ ነን የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድን ህዝብ እንደ አንድ ህዝብ ካተጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔም እፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም በመቆረን መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያየ ነው። የአማራ ህዝብ መብትና ጥቅም ከሌላው መብት ጋር ተጻራሪ አይደለም። በፍጹም የእኛ እምነት ይሄ ነው። እነኛ እንዳይጋባብን የምንፈራባቸው የምንፈራው አስተያየት ግን ተጻራሪ ነገሮች አድርጎ ያስቀምጣቸው። ተጻራሪ ግን አይደሉም። የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም። በብሔራዊ ጭቆና ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም። በእኛ እምነት ይሄ ነው። በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም። በተግባር እናቀዋለን። ሰሜን ሸዋን በተግባር እናውቀዋለን። ጎጃም በተግባር እናውቀዋለን። ጎንደርን በተግባር እናውቀዋለን። እዛ ያለው አርሶ አደር በምን አይነት ሁኔታ ላይ እንዳለን እናውቃለን። ተጠቃሚ አለን ከነበረ ሁኔታ ተጠቃሚ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን አይወቅም። ስለዚህ እነኝህን ነገሮች ተጻራሪ አድርገው የሚያስቀምጠው አመለካከት እንዳይጋባብን በጣም በጣም መጠንቀቅ ያለብን ነገር እያለ ነገር ግን አማራ የሚባል ህዝብ አለ ባህል አለ ታሪክ አለ ቋንቋ አለ በእርግጥ የአማራው ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ፣ እንደ ኦሮሞ፣ እንደ ጎራጌው፣ እንደሌላ ሁሉ አንድ ህዝብ አለ ብለን የምናምነው እንደ ኢህአዴግ። በተረፈ ኢትዮጵያ ናሽናሊዝም ወይም የኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምንላዩበት አንደኛው እንትን ይሄ ሳይሆን አይቀርም እኔ የኢትዮጵያ ስሜት የኢትዮጵያዊነት ስሜት ኢትዮጵያዊነት ከኢትዮጵያ ከብሄሮች ከብሔሮች እና ከብሔረሰቦች ውጪ የለችም እና ኢትዮጵያዊነት ማለት ለኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፍራ የሆነ ነገር ማስቀመጥ አይደለም። እነኝን ሁሉ የሚያስተሳስርና የእነኝን ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው። እና በዚህ መልኩ ስናየው ለምሳሌ ከንባታ ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አለ ፍሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስቀምጠና እናስወግደው ና አንድ እንሆን ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ እንበታተን አልነበር። የነበረው በደል እናስወግደውና አንድ ላይ ትልቅ ሀገር ነፍጠር። ከዚህ በላይ ኢትዮጵያዊነትን ያለ መስሎ አይታየኝ። እና ኢትዮጵያዊነትን ወክሎ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነትን ነበር ከእያንዳንዱ ትን ያንጸባርቅ የነበረው በዚህ በመልኩ ስናየው። ከዚህ በተረፈ አማራ ኅብረተሰብ አልተወከለ ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለና እናምን። በሁለቱ ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ፣ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒዮን ወይም አመለካከት ምንድን ነው ብሎ በድምፅ ውልጫ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። እሱ የከንባታን አመለካከት አውቃለሁ እሱ ንወክላለሁ ብሎ የመጣውን እሱ እንዲወከል ማድረግ ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ የእርሶ አድሮን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ የሆነ አባባል ነው የሚመስለኝ። የአርሶ አደሩና ደሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም በጣም የተለያየ እንደሆነ ነው እኛ የሚሰማ። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየው እና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው፣ በአባል ድርጅቶቹ አማካኝነት ነው፤ ሰሜን ሸዋን ለብዙ ጊዜ፣ ወሎን ለብዙ ጊዜ፣ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው እንድ በትግልም አስተዋጽኦ አድርጓል ይህ ዝም ብሎ አካባቢን መቆጣጠር አልነበረም አካባቢ ኢህአዴግ ሰራዊት በቁጥሩ የጎጃን ህዝብ አንድ መቶኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም ፕሮፌሰር በዚህ ስብሰባ ላይ በዚህ ውይይት ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል በዚህ ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ይገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ነሰሰር ል በብሔራዊ ተዋጽቸው አማሪዎች ላይ ሆን ይችላሉ። ነገር ግን የጭቁን ብሔሮች መብት ማስከበር ና የአማራው ህዝብ መብት ማስከበር፣ የጭቁን ብሔሮች ህዝብ መብት ማስከበር ና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ፣ እነዚህ ነገሮች ተጻራሪ መስለው የሚታዩቸው ሀይሎች በእኛ አጠራር ትምክተኛ ምናምን የምንላቸው ሀይሎች እንዲገቡ አድርገን ቅድመ ማንስቻው ለዩኒቨርስቲን ጉዳይ በምናነሳበት ጊዜ ሌሎችም ድርጅቶች እንግዲህ አሴስመንት ላይ ግምገማ ላይ ልንሳሳት እንችላለን ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው ናቸው የተለየ አመለካከት ይዘው ሊቀርቡ ይችሉ ይሆናል ነገር ግን ብዙም ኮንፈረንሱ ላይ እንዳየ ነው ብዙም የተሳሳትን አይመስልንም ግምታችን ላይ ስለዚህ በእኛ እምነት በአማራው አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞ ነውስር ነው የተለያዩ ዝድጁ ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየው እና በዚህ መልኩ የአማራውን ታይቷል የሚል እምነት ነው ያለ። ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም አንዳንዶቹ ምናልባት አማራ የምትባለው ቃል እየተጠላች ነው። ለምን እንደሆነ አይገባኝም። ጀስ አዝ ልክ እንደ ኦሮሞን እንደ ትግራይ ተራ ስም ነው። የአንድ ህዝብ ስም ነው። የሚያሳፍርበት ወይም የሚንትን የሚሉበት ምክንያት የለም። አንዳንዶቹ የመሀል ሀገር ሰው ነን ይላል። ኦኬ መሀል ሀገር ማለት በጂኦግራፊ ከሚገልጥ ምን አይነት ፕሮብለም አለ? አማራ ነኝ ማለት ምንም ምንትን